ጽናት ጽናት ይላችኋል። ዛሬም ደግሞ ጽናትን እጀላችሁ መጥቻለሁ ማለት ነው። ጽናትና ኪራ በመስማማታቸው ማን ነው ደስ ያለው እያልኳችሁ ነበረ። በባለፈው ሳምንት ላይ እንዳየነው ደስ በሚል ሁኔታ አይተናል። ምሩም ደግሞ እንግዲህ አብራ ከና ሆሜ ጋር በጣም ደስ የሚል ሁኔታ እያሳለፉ ነው ቆይታ ማለት ነው። የአማርኛ ጥረት አለና ደስ በሚል ታርቀው ነበረ። ዛሬ ላይ ደግሞ እንግዲህ አብረው እያጣጣሙ ይገኛሉ፣ ፍቅራቸውን ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ ጽናትን ክፍል ስልሳ አንድ ላይ ደርሰው ነበር ማለት ነው። ስልሳ አንድ ላይ እንግዲህ ደስ በሚል ስልሳም ላይ እንዳየ ነው ደስ በሚል ቆይታ እያረጉ ናሆምና ምሩም በአንድ ላይ ሆኖ ደስ በሚል ጊዜ እያሳለፉ ነው ማለት ነው። ኪራና ጽናትም ደግሞ ደስ የሚል ነገር እያየንባቸው ነው በአሁኗ ሰዓት ላይ ማለት እንደ በፊቱ ይሄ ጭቅጭቅ ምናምን ነገር የለም ማለት ነው። ሰኑ እንግዲህ አሁን ላይ ደግሞ ሰኑ ማለቃቀስ ጀምራለች። እሷም ፍቅር ሳይዛት አይቀርም። ከማን ይሆን ያዛት እላችኋለሁ ያው ፍቅር ከየት መጣ ይባላል። ምንንም ጀምሮ ስለነበረ ነበረ ጽናት እዬ ኔ ደርባባ ማለት ነው። እና ከኪራ ጋር እንግዲህ አብራ እየወሰለተች ትገኛለች። ደስ በሚል ሁኔታ አብሮ ጊዜያቸውን እያሳለፉ ነው። እላቸዋለሁ ኪራና ጽናት አሁን ላይ ደስ ብሎኛል ማለት ነው ውድ ቤተሰቦች፣ ጽናትና ኪራን እንደዚህ በማየቴ ማለት ነው የሆነ ሰዓት ላይ አይታቸዋቸዋል በጣም ተደባብረው ሁለቱ በጣም በቃላ የሌለንትን ብለው ነበር ማለት ነው። ዛሬ ላይ ግን ደስ በሚል ሁኔታ ጊዜያቸውን አብረው ታርቀው ሁሉ ነገር ወደኋላ ትተው ማለት ነው የነበሩበትን ነገር በጣም ተጣልተው ምናምን ነገርና። እንደዛ ነበረ። አሁን ላይ ግን ደስ በሚል ሁኔታ እያሳለፉ ጊዜያቸውን እንትን እያሉ ነው ማለት ነው ውድ ቤተሰቦቼ ሁለቱ በፍቅራቸው መሀል ምንድን ነው የሚገባው? እያልኳቸው ነበረ። አሁን ላይ ግን ደስ ብሎኛል የኪራና የጽናት እና ውድ ቤተሰቦች አንድ ላይ የመሆናቸው መንስኤ በጣም ደስ ብሎኛል ውድ ቤተሰብ የሁለቱ እንትን አንድ ላይ በጣም ደስ ብሎኛል ኪራ እና ጽናት ጽናትዬ በፍቅራችሁ መሃል ንፋስ አይግባባችሁ በአንች እና በኪራ ማለት ነው እንዲሁም ምሩ ማለት ነው እንግዲህ የናሆም እናት በባለፈው ላይ መጣች ድንብርብሯ ወጥቶ ነበር። አማት የመጠ እያለ ማለት ነው አይዞሽ አማትሽን ቢመጡ እንዴ ምን ያስፈራሻል? እያለ ነበር። እኛም ደግሞ ማለት ነው ምሩ በጣም ትፈራለች፣ ትረበሻለች ማለት ነው። ምክንያቱም አማችቻ ግድ ነው መከበር ያለ ስለሆነ ያከበረቻቸውም ስለሆነ ውድ ቤተሰዎች ልጅቱም ደግሞ ደርባባ ንሽታ አሁን ባልሽ ነኝ ባለ ትዳር ነኝ የት ነበርሽ? እያላት ነበረ ኪራ ጽናትን ማለት ነው። ጽናት ያው የሄድኩት እኔ ሰኒ ጋር ሂጄ ነው ትለዋለኝ። ሰኒ በጣም ጥሩ ሁኔታ ላይ አይደለም ያለችው እያለችው ነበር ለምን ሲላት፣ ሰኒ እንግዲህ ቤተሰቦቿ ገፍተዋታል እያለች እየነገረችው ነበር ማለት ነው ለኪራ ኪራም ደግሞ ከጎኗ መሆን አለብን በዚህ ሰዓት ለሰኑ ምክንያቱም ለአንቺ ከጎንሽ ነበረች እያለ የነገራት ነበር ማለት ነው። ኪራና ጽናት አሁን ላይ አብረው ደስ በሚል ሁኔታ እያሳለፉ ይገኛሉ ማለት ነው። የኪራ ቤተሰቦች እንግዲህ ጽናትን ሊያገባ ካለ እርግጠኛ ነኝ አካኪ ደራፍ እንደሚሉ እናውቃለን። ግን ይህም ቢሆንም ጽናትዬ ደስታሽን ነው የምንፈልገው ማለት ነው። ኪራና ጽናት እንዲጋቡ በፍጹም እንፈልጋለን እንፈልጋለን እኔ እኮ ብያችሁ አለውኝ። ቤቲም መጣ፣ ከድጃ መጣ፣ ፋጢማ መጣ፣ ማን መጣ በጽናትና በጽናትና በኪራ መካከል የሚገቡ ሰዎች ጤነኛ አይደሉም፣ የተመቱ ናቸው ብያችሁ ነበረ። ዛሬ ላይ ግን ደስ በሚል ሁኔታ ፍቅራቸውን እያጣጣሙ ሁለቱ ይገኛሉ ማለት ነው ያማላይህም ከበደም ጮኸ፣ መሐመድም ጮኸ። ሁለቱ አሁን ላይ ደስ በሚል ሁኔታ ጊዜያቸውን አብረው እያሳለፉ ይገኛሉ ማለት ነው በፊት ላይ ያው አንድ ላይ አልነበሩም ማለት ነው፣ ውድ ቤተሰቦቼ፣ ምክንያቱም በሁለቱ መካከል የሆነ መንፈስ ስላለ። መንፈስ አለ ውድ ቤተሰቦቼ ማለት ነው። በሁለቱ መካከል መንፈስ ስላለ አንድ ላይ አልነበሩም ማለት ነው። ፍቅራቸውን እንትን ሊሉ አልቻሉም። ዛሬ ላይ ግን ደስ በሚል ሁኔታ ፍቅራቸውን አጣጥመው አንድ ላይ ያዙን ልቀቁን እያሉ ይገኛሉ ማለት ነው። በጣም ነው ደስ ያለኝ። የኪራና የጽናት አንድ ላይ መሆን በጣም ያስደሰተኝ ውድ ቤተሰቦች እንደዚህ ስላየዋቸው ደስ ብሎኛል። ያው ጽናትዬ በጣም ትርባበሻለች በሁሉ ነገር። ምሩና ናሆምም እንደዚሁ በጣም ደስ ብሎኛል። ምሩ ያው ሰው አክባሪ ነች፣ ድርባባ ነች። እሷም እኮ እንደ ጽናት ነች ማለት ነው ለጽናትም ያላት ስሜት ከፍ ያለ ነው ማለት ነው። በቃላ ለእነሱ ለነሱ የምታረግላቸው ሁሉ ነገር ደስ ይላል ማለት ነው ለነሱ እያለች ጽናትንም አብራ ያረገቻት እሷ ናት። ውድ ቤተሰቦቼ ማለት ነው። በተቻላት አቅም ሞክራለች። ለሷን ብላ ታግታለች ማለት ነው። እቺ ታግታም ነበረ ውድ ቤተሰቦቼ ማለት ነው። ግን ያንን ያንን አሳልፋ ያንን ያንን ወደኋላ ትዳ ከጽናት ጋር በቃ ጥሩ ጊዜ ለማሳለፍ እየቆዩ ነበር ማለት ነው፣ ውድ ቤተሰቦቼ፣ ደስ በሚል ሁኔታ በጣም ደስ በሚል ጽናትና ኪራን እንደዚህ ስላየኋቸው ማለት ነው በጣም ነው ደስ ያለኝ ውድ ቤተሰቦቼ። ጽናትና ኪራ ያው እላችኋለሁኝ ደስ በሚል ሁኔታ አሳልፈው እየተገኙ ነው፣ ደስ ይላሉ ማለት ነው። የእነሱን ደስታ ነበር ሁላችንም ስንፈልግ የነበረው ማለት ነው ደስታችሁ በቃ በመሃላችሁ ንፋስ አይግባባችሁ። ኪራና ጽናትዬ በጣም እንወዳችኋለን እያላችሁ ሸርና ላይክ በማድረግ አበረታቷቸው ውድ ቤተሰቦቼ ማለት ነው። በጣም ደስ የሚሉ ልጆች ናቸው። ጽናትም ደርባባነች ማለት ነው። ምሩም ደርባባነች እንዲሁም ናሆሜ ማለት ነው። ሁሉም ደርባባ ናቸው እዛ ውስጥ ያሉት ማለት ነው። ጽናትም ብዙ ሰው ሊገፋት ሞክሮ ነበረ፣ ግን አልተሳካላቸውም እሷ እንትን ብላለች። ይሄ ግና የኔደር ባባ መታገስ ዋጋ አለው ይባላል አንዳንዴ እና ስለታገሰችም በቃ እዚህ ደርሳለች። ትዕግስት እንትን ይላል እና እዚህ ደርሳለች፣ ውድ ቤተሰቦቼ። ደስ በሚል ሁኔታ እዚህ ጋር ደርሳ እያየናት ነው ማለት ነው። ከዚህም በላይ ደግሞ ወልዳችሁ ከብዳችሁ ጦጥ ይተያችሁ ማለት ነው እላቸዋለሁ፣ ውድ ቤተሰቦቼ ማለት ነው። እኔንም እያበረታታችሁ ላይክና ሸር እያደረጋችሁን የሚያመጣው እንደዚህ እነግራችኋለሁ ማለት ነው። ሰለ ጽናትና ሰለ ኪራ የምትፈልጉ መረጃ ማለት ነው ውድ ቤት እንዲሁም ናሆም ማለት ነው። እና ያን ሁሉ ቤቲ እንኳ ብዙ ነገር አድርጋት ነበረ ጽናትን ማለት ነው። ያን ሁሉ ነገር አድርጋት ወደኋላ አላለችም። ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ በማድረግ ባይ ባይ።